ግርምሽ እንግዲህ ድርጅቱን ለመሸጥ ጽናትንም አሳመነ። በአታምን ግዴታ አመነች ማለት ነው። እሱም ደግሞ ለመሸጥ እንግዲህ ድርጅቱን ወሰነ ጨርሰ ማለት ነው። እናትናኤል እንግዲህ እናቱን ለማሳከም ግዴታ መሸጥ አለበት ብሎ አስጨንቆታል። ይህ ሁሉ እንግዲህ መሰሪ ራሄል ናት። ራሄል እንግዲህ ብትታሰርም እስር ቤት ብሆንም ስራን አላቆምም ብለፎክራ ነበር እንግዲህ የእሷን ስራ ምሰራው ደግሞ ሮማን አረመኔ የብሌን እናት ናት። በጣም ጨካኝ ናት ማለት ነው እንግዲህ የብሌን ናት ሮማን። የናትናኤልን ከአባትህ ንብረት ውሰዲ እና ተናሳክሜ እሱ ንብረት ተቀምጦ እያለች ወደ እነ ፀናት ድርጅት ያመጣችው እሷና ማለት ነው እንግዲህ ናትናኤል ደግሞ እናቴን ካላሳከምክ ብትሞታ አንተን ትሞታለህ፣ ግዴታ የማሳከም ግዴታ አለብህ ብሎ አፍ ያስፈራራው ግርምሽ እንግዲህ ጽናትና ሳምኖ ድርጅቱን ሊሸጠው ማለት ነው። በጣም ያሳዝና ጽናት ከዛ ሁሉ መከራ ወታ ድርጅቷን አግኝታ አሁን ደግሞ ድርጅቷን ሳታስበው ከጇ ልታጣው ነው ማለት ነው። አሰላሙ አሌይኩም ወረሐመቱላሂ ወበረካቱ ወደኔ የተከበራችሁ ቤተሰቦች እንደት ናችሁ? ከነጋ ሁሉ ሰላም አልሐምዱሊላህ፣ ረቢ ይዛለን በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ ከሆናችሁ ሳብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ ሁኑ። እንግዲህ ጽናት በእንጀራ እናቷ የምትሰቃየው አንዴ ድራማ እንዴ የቀጠለ ነው። እንግዲህ ራሔል ሰውን ገላው የባቢን አባት እንግዲህ ገላ እስር ቤት ብትታሰርም እስር ቤት ሆና ስራዋን አላቆመችም ማለት ነው። እንግዲህ ሰራተኛዋ ሮማ ናት። ሮማን ደግሞ በጣም አደገኛ የግርምሽን ህይወት የምታቅና ግርምሽንም በፊት የምትወደው ስትሆን እንግዲህ የነ ናትናኤል እናት ደግሞ የሮማን ከሮማን ደግሞ ግርምሽን እንግዲህ በፊት ታሪካቸውን ሲያወሩ ራማን እንግዲህ ግርምሽ እንደምትወደው እና የናትናኤል እናት ደግሞ ግርምሽ እንደወሰደችባት ይህንን ሴራ ይዘው አሁን ላይ የናትናኤል እናት ወይም ደግሞ የግርምሽ የድሮ ሚስቱ ማለት ነው ታማ ስለተኛች ልትበቀላት እንግዲህ በገዛ ልጇ ወደ ነጽናት ድርጅት አምጥተዋለይ፣ ማለት ነው። እንግዲህ ናትናኤል ሲመጣ ወደ ነጽናት ድርጅት አንተም እናትን ታሳክማለክ የጋራ ጥቅም አለን ብላ ነበር ማለት ነው። አባቱን እሱም ሊበቃ ነበር ያው በልጅነቱ ስላላሳደገው ማለት ነው። አሁን ላይ እንግዲህ በጣም በሚያሳዝን መልኩ ግርምሽ በጣም አስደናቂ መከራ ውስጥ ነው። ምንም አማራጭ የለውም። ይሄን እናቴን ካላሳከምክ የሚከተልህ መጥፎ ነገር ነው ብሎ በጣም አስጨንቆታል። ሲያስብ ግን ያው መጨረሻው ድርጅቱን የሚሸጠው እናቱ ማሳከምና በቀረው ወር ደግሞ አነስ ያለ ቢዝነስ መክፈት ነው። እንግዲህ ይህን የደመደመው ባቤን እንደምንም ብለን ጽናትን አሳምንልኝ እያለ ነው ጽናትን እና ሌሎችም ደግሞ ጥያቄ ቢሆንባቸውም እና ብለን ነገር ግን ምንም ፈከችልን አላለም። እንግዲህ ግርምሽ ማለ ምክንያቱም እናት እያስፈራራው ነው እናቲ እንኳ ወደ ኋላ ቢል ደግሞ እንግዲህ አረመን የሆነች ሮማን እናትህን ታጣታለህ ይህን ስራ ካልሰራ እያለች እያስፈራራችሁ ነው ማለት ነው። እንግዲህ እናትን ያለም ይህ ስምህ በስሜ ቢሆን ድርጅቱ በስሜ ከሆነ ምንድነው ጥቅምስ? ሲላት እኔ ለአንተ ምንም ጥቅም የለኝም። ድርጅቱ በራት ቢሸጥ እናትና ሳስቀምህ ብር አታገኝም። ነገር ግን በስምህ ቢሆን እየሰራህ የሀብትህን ትቀጥላለህ፣ እናትህንም ታኖራለህ። ስለዚህ ይሄ ነው ለአንተ ብዬ ነው እየርስ ሰብከዋለች ማለት ነው። እንግዲህ እናትን ደግሞ ሮማን ሴራዋን አውቆባታል። ይሄ ድርጅት በስሜ ከሆነ ከእኔ ደግሞ ሮማን እንዴት መውሰድ እንዳለባት ደግሞ እኔ አውቃለሁ። እኔ እንደማስፈራተሽ አንቺ ድርጅት ሁሉ ወስድ ነው ወይ ሲላት እንግዲህ ያንተ አማራጭ ያንተ ነው። አንድ ይሄን ድርጅት በስምህ ማስደረግ፣ ሁለት ደግሞ እናትን ሬሳሃን ይዘህ መውጣት ብላ አስፈራራችሁ ማለት ነው። እንግዲህ እናቴ ደግሞ ወደማይወጣበት መከራ ገብቷል። ነገር ግን እናቱ እንግዲህ ይሄን ነገር አታቅም። ወደ እነ ጽናት እና ከአባቱ ጋር መገናኘቱ ድርጅቱም ደግሞ እሱ ጋር መስራቱ እናቴ አታቅም ማለት ነው። እዚህ ማለት ደግሞ የተደበቀው ነገር እንግዲህ ከወንድሙ የናትን አባት አያውቅም ። እናቱና ናትናኤል እንግዲህ ወንድሙን ደብ ቀውታል ማለት ነው። ሮቤል እንግዲህ ምንም ምስጢር አያውቅም። እንግዲህ ሮቤል በጣም ጥያቄ የሆነበት ነገር ግርምሽ ምሽ እዛ ሄዱ እናቱን ሊጠይቅ፣ ብዙ ሰዓት ሲያወሩ ማን ነው ይሄ ሰውዬ? እንደገና ደግሞ እናቴን፣ አንተ እኮ እንደ አለቃ ነው እንጂ እንደ ሰራተኛ አይደለም የምትቆጣ አንተነት። ይሄ ሰውዬ ማን ነው? የሆነ የደበቃችሁኝም ነገር አለ፣ ነገሩኝ ብሎ ያፋጦ ሲይዘው አይ አለቃዬ ነው በቃ ብሎ ለሱ ሊናገር አልቻለም ማለት ነው። እሱን በወጣ በገባ እናቱን ይጠይቃል ሮቤል እንግዲህ ጽናትን ባቢም ይሄ ሰውዬ ማነው? ማነው? ጽናት እንግዲህ ሁሉም እየተመካከሩ ነበር። ነገር ግን ሊያውቁ አልቻለም። ቢያውቁም እንግዲህ ያው ምንም መፍትሔ የሚያመጡ ነገር የላቸውም። እንግዲህ የእንትና ሮማን ደግሞ ከነ ናቲ እናት ጋር ሄዳ ግርምሽ መጥቶ አየሽው? የሰጠላት አንቺ ነሽ እንደ ሊመጣ ያደረሹ እያለች ነበር አዎ እንዲመጣ እንድጠይቅሽ ያራኩት እኔ ነኝ ከዛ ከሀብቶ ውስጥ ቢሰጥሽ ምን ችግር አለው አንቺ በዚህ በድህነት ተቆራምድሽ እሱ እንደዛ ከብሮ እያለች ስትላት በቃ ውጭልኝ እባክሽንስ እያለች በንዴት አስወጣቻት እንደሁም ደግሞ እናቴ ከእናቱ ጋር ሄዶ ጽናት መጀመሪያ ሄዳ ስትጠይቃት ስነ ናቲ ሲያወሩ የአባታችን ስም አንድ ነው ስትላት እንዲሁም ደግሞ እኛ ድርጅት ነው የሚሰራው እኮ ናቲ ስትላት እንግዲህ የግርምሽ እንግዲህ ልጅ መሆኗን ስታቅ በጣም ነበር ውጭ ላይ ብላ የተቆጣችው የናቲ እናት ማለት ነው። ጽናትም ምንድን ነው መሆኗ ነው ብላ ከንትን ከልጇ ጋር ስትቀመጥ እንግዲህ በጣም ግራ ገብቷቸው እየሆነ ያለ ነገር አልገባቸውም። ብሌንም እንግዲህ እናቷን ስትጠይቃት እንዴት ነው ግንኙነታችሁ፣ እኛ ላውቀ ነው ጓደኝነት ግንኙነት እንዴት ነው ስትላት፣ የድሮ ጓደኝነት፣ እሷም ግርምሽን የድሮ ጓደኛዬ፣ ልጅነታችን ጓደኛሞች ነበር፣ ሌላም ትፈልጊያለሽ ብላ በሰጠው ስትቆጣት፣ ብሌን ደግሞ ምንድን ነው እነዚህ ሰዎች የሆኑት፣ ሁሉም ቁጣ ቁጣ ያላቸው ወይ የሆነ የማይተደረገ ሚስጥር አለ እያሉ ጽናትና ብሌንም በሀሳብ እየተዋጡ ነበር። እንዲሁም በአዜ ጽናትን እንግዲህ አሳምሯታል ማለት ነው። ምንም ማድረግ አይችልም ቢለምለው ግርምሽም ያው ግዴታ። ብሌንም እንግዲህ እያንዳንዳቸው እየሄዱ ግርምሽን ለማናገር ሞከሩ። ድርጅቱን ለምን እንደሚሸጥ እና ምን ሀሳብ ውስጥ እንደገጠመው ይናገራል ብለው ነገር፣ ግርምሽ ሊናገር አይችልም። ቢናገርም መፍትሄ ስለሌለው እንግዲህ አጣብቅ ስለሆነ እሱ አማራጭ የወሰደው ግርምሽ እንግዲህ ይህን ድርጅት መሸጥ ነው። መሸጥ ነው ብሎ ሁሉም ዘጋ ማለት ነው። ህጽናት ደግሞ እንግዲህ የዋህ የብሌን እናት እሷ መሆኗ ባላጋራ ወይ ጥላቷ ይሄን ነገር የምትሰራው ድርጅቷን ከእጇ ለመቀማት የምትሮጠው እሷ መሆኗ አታውቅም። እማዬ እስኪ አባቴን ጠይቂ ምን እንደሆነ አላውቅም ድርጅቱን የሸጠው ነው ስትላት እንዳላወቀ ደንግጣ፣ ለምንድን ነው እንደዚህ የሚያደርገው መሆኑ ነው እስኪ ብላ ጠይቂያት፣ ጠይቂው፣ እኛ ልጆች ነን፣ ግን አንቺ ትልቅ ነሽ እስኪ ተረጋ ብሽ ጠይቅማ፣ ትላት አዎ፣ ጠይቀዋለሁ ብላ ወጣች ማለት ነው። በጣም ያሳዝናል። የሰው ልጅ እየሳቀ እንደዚህ ውስጡን እንደዚህ መቅበርና የሰው ልጅ እንደዚህ በጣም መጉዳያት በጣም ማስመሰል ሰዎች በእውነት አይታወቅባቸውም። እንግዲህ ሮማን ደግሞ የናትናኤል ወይም ሮቤል እናት ምንድን ነበር ያለቻት? እሷ ግርምሽ እንዲሄድ የሚጠይቃት እና ደግሞ ከታካሚ ንብረትም አለው ውስጥች ስትላት፣ ምንድን ነው ያለችው አንድ አማራጭ ሰጥሻለሁ የነበር ያለቻት ማለት ነው። ወይዘሮ አስካለን እሱም ደግሞ ምንድን ነው ስትላት፣ ያው ያን ጊዜ ግርምሽን እንዴት እንደምወደው ታውቂ ነበር፣ ስለዚህ ግርምሽን ቃማሽን ያን ጊዜ በልጅነት ብላ ቂም እንደያዘችባት ነገረቻት ማለት ነው። እና ተበቀ ነው ስትላት፣ እኔ አሁን ምን የሆነ ሳይሆን የሆነ ነገር ታደርጊያለሽ ስትላት፣ ምንድን ነው እሱም ስትላት ደግሞ። የግርምሽን ንብረት አንድ ባንድ ትሰጭኛለሽ። ያን ጊዜ እኔን ደግሞ ደውያዎሽ አንቺ ቀምተሽኛለሁ። ስለዚህ ካሁን ደግሞ የግርምሽን ገንዘብ ወይም ሀብት በእጅ ታስገቢያለሽ፣ ብላ ነበር የነገረቻት። እንደ ብዬ ነው የግርምሽን ገንዘብ የማስገባልሽ በእጅ ስትላት፣ እሱን እኔ እነግርሻለሁኝ አንቺ ብቻ ከኔ ጋር መደራደር ነው ያለብሽ፣ ብላ አሳመነቻት ማለት ነው እንግዲህ ያን ያላቸው ምክንያት እንደዚህ አለቻት። እንግዲህ እሷ መጀመሪያ ስራዋን ሰርታለ ያ ማለት እናቱ ናትናኤል ከነ ግርምሽ ከአባቱ ጋር መገናኘቱን ነው። ሳታውቅ እናቴ ስለታመመች ናትናኤልን ናምጥታ ከአባቱ ጋር ወይም ከነ ጽናት ድርጅን ነው የጨመረችው፣ አያይዘዋለ ማለት ነው። ስለዚህ ልጁ አሁን ወደ ፈዱ ከግርምሽ ጋር እንግዲህ ስራ ስለጀመረ እናቴን ሳክል ስላገጣጠመ ይህን ተራረክ ደግሞ እናተ ነጎዳያት አለሁ ስላላችሁ ልጁም ለእናቱን ማሳከም ሲል ይህን ነገር ይገፋል፣ ከግርምሽ ጋር ከግርምሽ ደግሞ ያው ሸጬ ለእሷ ማሳከም ያሰጣለሁ ነው ያለው ማለት ነው። ድርጅቱን አሁን ደግሞ ሮማን ሮማን ደግሞ መሸጥ ሳይሆን የምትፈልገው ስሙ በናትናኤል እንዲዞር ነው ማለት ነው። ያ ማለት ደግሞ የናትናኤል እናት እንደውም አስጠንቃ በፊት እንደተበቀለቻት አሁንም የግርምሽን ንብረት በእሷን እንድታዞርላት ማለት ነው። እንደዛ ነው አካሄዱ። ግርምሽ ደግሞ ድርጅቱን ሸጦ የቀረውን ብር ለራሱ አርጎ እናይቱ ላይ ሲያክብለን ነው በዝ ነው የወሰነው። ሮማን ደግሞ እንደዛ ሳይሆን ከናቲ ጋ ውይቷ በራስ ስም አዙር አዙር ነው ያለችው። ናቴ ደግሞ ካዞርኩ በኋላ ከእኔ ደግሞ አስገደደች ንብረቱ ልትወስድ ነው ነው ያለው። ብቻ ጽናት በጣም የሚያሳዝን ነገር ነው የጽናት ማለት ነው። ባቢን ደግሞ ያው እንግዲህ እየተከታተሉ ነበር ያነው ነገር ነገር ግን ካሁን በኋላ ጽናትን እንገላታለን ወይም ደግሞ ከሷ አራቅ ገንዘቡን ፈልገ እንጂ ፍቅራት አይደለም ብሎ እያስደነቀው በቃኔ ከሷ ርቃለሁ ነገር ግን እሷ ምንም እንዳታረጋ ብሎ ቃል የጽናት መጨረሻ በጣም ያሳዝናሉ ድቤተሰቦች ቀጣዩን እንጠብቃለን ጽናት ነው እንደምትሆን እንግዲህ ቀጣይ